ጤና ይስጥልኝ። ሰባት ሰዓት ሆኗል። ይህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የብዝኃነትና የዳሴ ድምፅ ነው። ከሰዓቱ ዜናዎች ጋር አንተነህ ደግፌ ነኝ። በቅድሚያ ማበይት ምጽቦች ነው። የአፍሪካ ህብረት በአህጉሩ ለተዘረጉ የጤና ፕሮግራሞች ላይ የሚያደርገውን ድጋፍ አጠናክሮ እንዲቀጥል ቀዳማዊት እመቤት ወይዘሮ ሮማን ተስፋዬ ጥሪ አቀረቡ። አብራችሁን ቆዩ። የአፍሪካ ህብረት በአህጉሩ ለተዘረጉ የጤና ፕሮግራሞች ላይ የሚያደርገውን ድጋፍ አጠናክሮ እንዲቀጥል ቀዳማዊት እመቤት ወይዘሮ ሮማን ተስፋዬ ጥሪ አቀረቡ። በአህጉሩ የጤና አገልግሎት አቅም ለማሳደግ በሚደረገው ርብርብ ላይ የበኩሉን ድርሻ እንደሚወጣም የህብረቱ ኮሚሽን ሊቀመንበር ዶክተር ዲላሚን ይዙማ ተናግረዋል። አማረ ተመስገን ተጨማሪ አለሁ አስረኛው የማህፀን በር ጫፍ የጡትና የወንድ የዘር ፍሬ ካንሰርን ለመግታት የሚመክር ጉባኤ በአዲስ አበባ እየተካሄደ ነው። የጤና ጥበቃ ሚኒስቴርም ከዋናው ጉባኤ ጎን የአፍሪካ ህብረት ኮሚሽን ሊቀመንበር ዶክተር ድላሚኒ ዙማንና የአህጉሩ ቀዳማዊ ትመቤቶችን በችግሩ ዙሪያ የሚወያዩበት መድረክ አዘጋጅቷል። በዚህ መድረክ ላይ ቀዳማዊ ትመቤት ወይዘሮ ሮማን ተስፋዬ ካንሰር የታዳጊ ሀገሮች ችግር ከመሆኑ ጋር ተያይዞ ለችግሩ መፍትሄ በጋራ መስራት እንደሚያስፈልግ ገልጸዋል። በዚህ በኩልም የህብረቱን እገዛ በመጠየቅ ካንሰርን እንደ ሀገርም ሆነ እንደ አህጉር እየታገልን ነው። ነገር ግን በሽታውን ለመግታት የአፍሪካ ሀገራትን በጋራ ማስተባበር ያስፈልጋል። በዚህም የአፍሪካ ህብረት ዋናውን ድርሻ እንዲወስድ እንፈልጋለን። የአፍሪካ ህብረት ኮሚሽን ሊቀመንበር ዶክተር ድላምኒ ዙማ በበኩላቸው ቀዳማዊ እመቤቶች በካንሰር ላይ የሚያደርጉት እንቅስቃሴ ተጠናክሮ ሊቀጥል እንደሚገባ አሳስበዋል። ህብረቱም ተጨማሪ ድጋፎችን ያደርጋል ብለዋል። የቀዳማዊ እመቤቶቹ ተግባር የሚደነቅ ነው። ይህ እንቅስቃሴ ካንሰርን ብቻ ለመግታት ሳይሆን በሌሎች የአፍሪካ ጉዳዮች ላይም መስራት አለባችሁ። የተጀመረው እንቅስቃሴም መጠናከር አለበት። ለዚህም የህብረቱ ድጋፍ አይለያችሁም። የጤና ጥበቃ ሚኒስትሩ ዶክተር ከሰተ ብርሃን አድማሱ እንዲህ አይነት ጉባኤ በተለይም በካንሰር ላይ አዳዲስ ምርምሮች እንዲሰሩና ስለ በሽታው ወቅታዊ መረጃ እንዲኖር በማድረግ በኩል ጉባኤው ከፍተኛ ሚና አለው ብለዋል። በአዲስ አበባ እየተካሄደ ያለው አስረኛው የካንሰር ጉባኤ ዛሬና ነገም ቀጥሎ ይውላል ተብሏል። የቤኒሻንጉል ጉሙዝ ክልል ምክር ቤት ለ2009 በጀት ዓመት 3 ቢሊዮን ብር የሚጠጋ በጀት አጸደቀም። የኢዚያን ዘገባ ሰላማዊት ካሳ ተመልክተዋለች። የቤንሻንጉል ጉሙዝ ክልል ምክር ቤት ለ2009 በጀት ዓመት ካጸደቀው 3 ቢሊየን ብር የሚጠጋ በጀት ውስጥ ከ2.3 ቢሊዮን ብር በላይ የሚሆነው ለክልሉ መስሪያ ቤቶችና ወረዳዎች የሚውል ነው። ከተያዘው በጀት ውስጥ 720 ሚሊዮን ብሩ ለካፒታል፣ 661 ሚሊዮን ብር ደግሞ ለመደበኛና ሌሎች ወጪዎች ተመድቧል። በክልሉ የሚመደበው በጀት በየዓመቱ እያደገ መሆኑን የሚናገሩት የምክር ቤቱ አባላትም በየጊዜው የተሻሻለ የመጣ ቢሆንም አሁንም ድረስ የሚታየውን የካፒታል በጀትን አሟጦ የመጠቀም ክፍተት ሊቀረፍ እንደሚገባ ተናግረዋል ተናግረዋል። የተለያዩ የልማት ፕሮጀክቶችን ለጨረታ ከማውጣት ጀምሮ የግንባታ መዘግየትና የጥራት መጓደል በጀቱን ለታለመለት ዓላማ በአግባቡ ለመጠቀም እንቅፋት መሆናቸውን ገልጸዋል። የኮንትራክተሮችም አቅሙም ይወሰናል። ፕላስ ደግሞ ከዚህ ከኪራይ ሰብሳቢነት አመልካከት የሚስተውሉ ችግሮችም ጎላ ብለው ባይወጣም የተወሰኑ ክፍተቶች አሉ። የደረስንበት ሌላኛው ደግሞ የክትትል እና ቁጥጥር አደራረጋችን በጣም ውስነቶች ስላሉባቸው ለቀጣይ መስተካከል አለበት። አስፈጻሚው አካል በሚመደበው በጀት የሚያከናውነውን ተግባር ለሕዝቡ ማሳወቅና በጥናት ላይ ተመርኩዞ ገቢ መሰብሰብ እንዳለበትም የምክር ቤቱ አባላት ተናግረዋል። የበጀት ግልጽነትና ተጠያቂነትን ማረጋገጥ የበጀቱ በአግባቡ እስከ ታችኛው ድረስ ለእኔ ምን ተመደበ ለኔ ምን አለ ለእኔ ለመጣል የሚለውን ነገር ለሁሉም ሕዝባችን እስከ ታችኛው ድረስ መድረስ አለበት። የቤንሻንጉል ጉሙዝ ክልል ለ2009 በጀት አመት ካጸደቀው ሶስት ቢሊየን ብር የሚጠጋ ገንዘብ ውስጥ 1.9 ቢሊየን ብሩ ከ የፌዴራል መንግስት ድጎማ ቀሪው በክልሉ ከሚሰበሰብ ገቢና ከተለያዩ አማራጮች ይሸፈናል። ለሶስት ቀናት በአሶሳ ከተማ የተካሄደው የክልሉ ምክር ቤት ጉባኤም ሁለት ረቂቅ አዋጆችን በማጽደቅ ተጠናቋል። የቅዱስ ጳውሎስ ሆስፒታል ሚሊኒየም ህክምና ሜዲካል ኮሌጅ የህክምና ባለሙያዎችን አስመረቀም። ሩት አስፋ ያዘጋጀችውን ኢየሩሳሌም በዛብት አቀርበዋለች። የቅዱስ ጳውሎስ ሆስፒታል ሚሊኒየም ህክምና ሜዲካል ኮሌጅ በአስራ አራት ፕሮግራሞች ስልጠና እየሰጠ ይገኛል። ከዚህ ቀደም በማህጸንና ጽንስ ህክምና የነበረውን የባለሙያዎች እጥረት ለመቅረፍ ኮሌጁ የበኩሉን አስተዋጽኦ እያበረከተ ይገኛል። ዘንድሮም በማህጸንና ጽንስ ህክምና ስፔሻላይዝድ ያደረጉ ሰባት ባለሙያዎችን አስመርቋል። ኮሌጁ ከዚህ በተጨማሪ ለመጀመሪያ ጊዜ በድንገተኛና አስቸኳይ ህክምና 25 ነርሶችን በዲግሪ አስመርቋል። በምረቃው ስነስርዓት ላይ በእንግድነት የተገኙት የኢፌዴሪ የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም ተመራቂዎቹ በሚሰማሩበት ስራ ሁሉ ማህበረሰቡን ለማገልገል እንዲዘጋጁ ጠይቀዋል። ከተመራቂዎቹም ጋር የህዥ የማነሳው ነገር ቢኖር የቅዱስ ጳውሎስ ብቻ አይደለም፣ የጤና ጥበቃም ቢሆን በጣም የሚያስገርሙ ውጤቶች እያስመዘገቡ ነው። ይሄ ከዚህ በላይ መቼም እኔን የሚያኮራኝ ነገር የለም ይህን ለውጥ ለማስቀጠል አሁንም ማገልገል ያለብን ህዝባችንን ነው። የኮሌጁ ዋና አስተዳዳሪ ዶክተር ዘሪሁን አበበ በሀገሪቱ የማህፀንና ጽንስ ህክምናን ለማስፋፋት ኮሌጁ የበኩሉን እየሰራ መሆኑን ተናግረዋል። የቅዱስ ጳውሎስ ሆስፒታል ሚሊኒየም የሜዲካል ኮሌጅ የዛሬ አራት ዓመት የማህፀንና ጽንስ ህክምና ስፔሻሊስት ለማስተማር ከተነሳ በኋላ ስምንት የሀገራችን ዩኒቨርሲቲዎች ይህንኑ ፈለግ ተከትለዋል። በአሁኑ ሰዓት ሌሎች ተጨማሪ አራት ዩኒቨርሲቲዎች ደግሞ በ2009 የማፀናጠን ስፔሻሊቲ ትምህርት ለማስተማር በእንቅስቃሴ ላይ ናቸው። ተመራቂዎቹ በበኩላቸው ከሀገር የሚጠበቀውን ኃላፊነት ለመወጣት ዝግጁ መሆናቸውን ነው የሚናገሩት። የተለየ እንክብካቤ በጽኑ የታመሙ ሰዎችን ለመስጠት ዝግጁ የሆንበት ትምህርት ነው ያገኘ ነው። ሴቶች ጤና በተመለከተ ብዙ የምናያቸው ችግሮች አሉ በቅርብ በተቻለ መጠን እንደኛ አይነት ባለሙያዎች ቢያገኙ ብዙ ችግሮችን መቅረፍ እንችላለን። የቅዱስ ጳውሎስ ሆስፒታል የካንሰር ሕክምናን ለመስጠት ከሚችጋን ዩኒቨርሲቲ በተገኘ የአንድ ሚሊዮን ዶላር ድጋፍ ግንባታ መጀመሩ በስነስርዓቱ ላይ ተገልጿል። በተመሳሳይ ብሉ ናይል ኮሌጅ በባህር ዳር ካምፓስ በዲግሪ በቴክኒክና ሙያ በተለያዩ ትምህርት ዘርፎች ያሰለጠናቸውን 856 ተማሪዎች አስመረቀም። ኮሌጁ በ2008 በዲግሪ በቴክኒክና ሙያ ዘርፎች በተለያዩ ሙያዎችና ደረጃዎች ያሰለጠናቸውን 255 ወንድና 601 ሴት ተማሪዎችን ነው ለ22ተኛ ጊዜ ያስመረቀው። የኮሌጁ ፕሬዝዳንት ዶክተር አለማየሁ ይሁኔ ለሀገር እድገትና ብልጽግና ወሳኝ የሆነውን የተማሪ ሰው ኃይል በማስፋት ህዝባዊ ኃላፊነትን ለመወጣት ኮሌጁ እየሰራ ይገኛል ብለዋል። የአማራ ክልል ርዕሰ መስተዳደር ጽሕፈት ቤት ኃላፊ አቶ ያየ አዲስ በኩላቸው ተመራቂዎች በቆይታቸው ያገኙትን እውቀት ይዘውም በሀገሪቱ የድህነት ቅነሳ ትግል ላይ ጠንካራ ሰራተኛ በመሆን የበኩላቸው ሚና እንዲያበረክቱ መጠየቃቸውን የክልሉ ኮሚኒኬሽን ጉዳዮች ቢሮ ዘግቧል። የምስራቅ ወለጋ ዞን ነዋሪዎች ለታላቁ የኢትዮጵያ ህዳሴ ግድብ ግንባታ ከ64 ሚሊዮን ብር በላይ አስተዋጽኦ አደረጉ። የዞኑ ማህበረሰብ በዋንጫው ቆይታ የቦንድ ግዢ በማድረግ የበኩሉን ድጋፍም እያደረገ ነው። ገቢው የተገኘው የህዳሴ ዋንጫ በዞኑ መቆየቱን ተከትሎ ነው። 16 ሚሊዮን ብር ለማግኘት አቅዶ ከእቅዱ በላይ 21 ሚሊዮን ብር በላይ ማግኘት መቻሉም ተገልጿል። ከዳር 28 ጀምሮ በኦሮሚያ ክልል በተለያዩ ከተማ አስተዳደሮችና ዞኖች ሲዘዋወር የነበረው የታላቁ ህዳሴ ግድብ ግንባታ ዋንጫ በምስራቅ ወለጋ ዞንም ለአንድ ሳምንት ቆይታ ማድረጉን የዘገበው የዞኑ መንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ነው። በኦሮሚያ ክልል መኤሶ ወረዳ የሚገኙ አርሶ አደሮች በተያዘው የክረምት ወቅት እርሻቸው በጥሩ ሁኔታ ላይ እንደሚገኝ ገለጹ። አንዳንድ አርሶ አደሮችም ከወረዳው ምርጥ ዘር እየቀረብላቸው እንዳልሆነ ተናግረዋል። ሰመረ ምሩጽ ዝርዝር አለው። ህይወታቸውን የዝና በኋላ አድርገው ኑሯቸውን ሲመሩ የነበሩት በኦሮሚያ ክልል የምዕራብ ሐረርጌ ዞን መኤሶ ወረዳ ነዋሪዎች ባለፈው ዓመት በዓለም አቀፍ ደረጃ በተከሰተው የአየር ንብረት ለውጥ ምክንያት በተከሰተው ድርቅ ማሳቸውና እንስሳቶቻቸው ተጎድተዋል። እነሱም ከመንግስት በሚደረግላቸው ድጋፍ ህይወታቸውን ለመምራት ተገደዋል። በተያዘው ዓመት ግን አካባቢው አረንጓዴነትን መላበስ ጀምሯል። አርሶ አደሮቹም ወደ ቀደሙ ኑሯቸው መመለስ ጀምረዋል። ባለፈው ዓመት ድርቅ ነበር። ዘንድሮ ግን ዝናቡም ጥሩ ስለሆነ ዘርተናል። ምርቱም እንደምታዩት ጥሩ ነው። የግብርና ባለሙያዎችም እየመጡ ድጋፍ እያደረጉልን ነው። የአካባቢው ነዋሪ የሆኑት ወይዘሮ ዘይነብ አህመድ ቢፍቱ በተያዘው ዓመት ሰብሉ በጥሩ ሁኔታ ላይ እንደሚገኝ ይናገራሉ። ነገር ግን ከወረዳው የምርጥ ዘርም ሆነ ማዳበሪያ እየቀረበላቸው እንዳልሆነም ተናግረዋል። ባለፈው ዓመት ምርት ማግኘት ስላልቻልን ድጋፍ እየተደረገልን ነው። በዚህ ዓመት ግን ዝናብ በጥሩ ሁኔታ እየዘነበ ስለሆነ እርሻውን አርሰን ዘርተናል። ነገር ግን ከወረዳው ዘርም ሆነ ማዳበሪያ አልቀረበልንም። ይህንንም ከነጋዴ ተገዝቶ ነው የተዘራው። ባለፈው ዓመት ማግኘት ያልተቻለውን ምርት ለማካካስ የግብርና ቢሮው ለማህበረሰቡ የዘር የማዳበሪያና ሙያዊ ድጋፍ እያደረገ መሆኑን የሚናገሩት የምዕራብ ሐረርጌ ዞን ምክትል አስተዳደር እና የግብርና ጽህፈት ቤት ኃላፊ አቶ ጌታውን ሞገስ የግብዓት እጥረቱን ለመቅረፍም እየተሰራ መሆኑን ተናግረዋል። የቀረበው ችግር በዚህ ዓመት አንደኛ የዘር ችግር እንዳለባቸው፣ ሁለተኛ ማዳበሪያ መግዛት እንደማይችሉ ይሄ ነበር የእነሱ ጥያቄ ከግብርና ጋር ተያይዞ። ስለዚህ ለዚህ ደግሞ የዛ ጊዜ የነበረው ከወረዳ እውቅድ ላይ ቢያንስ 10 ፐርሰንቱ በብድር እንዲሰጥ የገጠር ቁጠባና ፋይናንስ ዋልቆ ነው የምንለው፣ ያ አለ፣ ከነሱ ጋር ማስተሳሰር ይህንን ከክልል ኦልሬዲ መመሪያው ተላልፏል። ይሄ እየተሰራ ነው። የአካባቢው አርሶ አደሮች በአሁኑ ጊዜ በማሳቸው ላይ ካለ ቡቃያ በመነሳት የተሻለ ምርት እናገኛለን ብለው በመጠባበቅ ላይ ናቸው። እነ ወይዘሮ ዘይነባ አህመድ ቢፍቱም ክረምቱ የተሻለ ነገር ይዞላቸው እንደሚመጣም ተስፋ እንሰንቀዋል። በሌላ በኩል በሃድያ ዞን የሚገኙ አርሶአደሮች በ2007/2008 ምርት ዘመን የተሻሻሉ የግብርና ቴክኖሎጂ አሰራሮች መከተል እየሰሩ መሆናቸውን ገልጸዋል። በዞኑ የመኸር ግብርና ልማት ተግባር በ134000 ሄክታር በላይ መሬት በተለያዩ ሰብልና ጥራጥሬ ዘሮች እየተሸፈነ መሆኑን የዞኑ የእርሻና ተፈጥሮ ሀብት መምሪያ አስታውቋል። አርሶአደሮቹ ማሳቸውን ከ6 እስከ 7 ጊዜ መላለሰው በማረስ የዘርና ማዳበሪያ ጥምርታ ጠብቀው በመስመር የቴክኖሎጂ እየዘሩ መሆናቸውንም አስታውቋል። የዞኑ እርሻና ተፈጥሮ ሀብት መምሪያ ኃላፊ አቶ ተሻለ ዮሐንስ በበኩላቸው በምርት ዘመኑ የተሻለ ምርት ማግኘት እንዲቻል ያለፈው ዓመት የተግባር አፈጻጸምን በመገምገም የነበሩ ውስነቶችን በመለየት እየተሰራ ነው ብለዋል። በዞኑ በመኸር ወቅት ከሚሸፈነው መሬት ከ245 ኩንታል በላይ ዩሪያና ዳፕ የአፈር ማዳበሪያ እንዲሁም በየአካባቢው አየር ሁኔታ መሰረት የስንዴና የጤፍ እንዲሁም ሌሎች ምርጥ ዘሮች ለአርሶ አደሩ መሰራጨቱን በምርት ዘመኑም ከ66 ሚሊዮን ኩንታል በላይ ምርት ለማምረት ግብ ተጥሎም ወደ ስራ መገባቱና የሀዲያ ዞን መንግስት ኮሚኒኬሽን ጉዳዮች ዘግበዋል። የሀሮማ ዩኒቨርሲቲ በአካባቢው የሚገኙ ተራሮች ቀደም ወደ መነበሩበት አረንጓዴነት ለመመለስ የአካባቢ ነዋሪዎች በማስተባበር እየሰራ ነው። በስካሁኑ ስራ ተራቁቶ የነበሩ አካባቢዎችም እያገገሙ ነው። አስማሙ አየነው ተጨማሪ ዘገባ ልኮልናል። ላለፉት ሶስት አመታት የሐረማያ ዩኒቨርሲቲ በማህበረሰብ አቀፍ አገልግሎቱ ሲሰራባቸው ከቆዩት ዘርፎች መካከል አንዱ የተፋሰስ ልማት ነው። በዚህ እንቅስቃሴ ደግሞ በአካባቢ የሚገኙ አምስት ተራራዎች ቅድሚያ ትኩረት አግኝተዋል። የዩኒቨርሲቲው የማህበረሰብ አገልግሎትና ኢንተርፕራይዝ ምክትል ፕሬዚዳንት ፕሮፌሰር ከበደ ወልደ ጻዲቅ ከዚህ በፊት ሌሎች ላይ የሰራ ነው ጥሩ ውጤት ስላስገኘ እዚህ አካባቢ ያሉትን ማህበረሰብ የተወሰነ ቀናት ስልጠና ሰጠን። የሚሰሩት የአፈርና የውሃ እቀባ ስራ ነው፣ የችግኝ ተከላ ነው። በዚሁ ውስጥ የንማነብ ስራ እንዲሰሩም ስልጠና ተሰጥቷቸዋል፣ እና ሁለገብ የሆነ ስራ እንዲሰሩ ነው። ዩኒቨርሲቲ የተፋሰስ ልማት ከሚሰራባቸው ቦታዎች መካከል በሀረሚያ ወረዳ በዳሞታ ቀበሌ የሚገኘው ተራራ አንዱ ነው። በዚህ ቦታ ላይ አርሶ አደሮቹ የአፈር መሸርሸር የሚከላከሉ እርከኖችንም ሰርተዋል። ኩኑስ ሁለት ወልካካፍኔ ሁምነተካ ናካዋንከና አልከኔጋ ሱሉሉመ ዱረ ይኒቀናው ይሄንን ተፋሰሱን ወደ ቦታው ለመመለስ እርከን መስራታችን ይታወቃል። ቀደም ሲል ባለፉት ወራቶች ውስጥ እርከን እየሰራ እርከኑ ውስጥ ሰው እንዳያልፍ እንሰሳም እንዳያልፍ ቀንና ማታ እየተፈራረቅን እየሰራን ያለ ነው። እርከን ኩን ቢሻን ጋፈ ድሯ ደንገለ ለገቡ እፍከይሰት ቀበቴ ሀሮማንለ ቴቪ ሶዳፍ ቀደም ሲል ውሃው ምንም የሚይዘው ነገር ስለሌለው ችግኝም በላዩ ላይ ወይም ደን ስላልነበረው የሚዘንበው ዝናብ እንዳለ ጠርጎ ነው የሚሄደው። ስለዚህ ወደ ውስጡ የሚቀር ምንም ነገር የለም። ከዚህ የተነሳ የውሃ ችግሮችም ነበሩ። አሁን ግን እርከኑን ከተሰራ በኋላ ውሃው እዚህ እንዲቆይ መልሶ ደግሞ ለሀይቁ መመለስ አስተዋጽኦ ይኖራል ብለን ነው የምናምነው። ይሄኛው ከሌሎቹ ለየት ያለ ጥሩ ሞዴል ለሆነ ስላገኘ ነው። እነዚህን እንደ ማስተመሪያ አድርገን ወደ ሌሎች ተፋሰሶች ልንሄድ ነው የፈለግ ነው። የሀረሚያ ዩኒቨርሲቲ የአካባቢው ማህበረሰብ ጋር በመሆንም በዳሞታ ቀበሌ ችግ መትከል ስነስርዓት አከናውኗል። በቀጣይም ከተፋሰስ ልማቱ ባለፈ ማህበረሰቡ ተጠቃሚ በሚሆንባቸው የጤና ትምህርትና ስራ ፈጠራ ዘርፎች ላይ ዩኒቨርሲቲው ትኩረት ሰጥቶ እንደሚሰራም ተገልጿል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን አስማማዬ ነው ድሬዳዋም።